እንደ አንድ ልብ የምትመታ እንደ አንድ ትንፋሽ የምትንቀሳቀስ ምድር ሕያው ናት። ነገር ግን አብዮትን ስታስነሳ ህይወት ያለው ሁሉ ይርዳል፣ ምግብ ያጣል። በ2025 ያልሰማነው ያልፈራንበት፣ ግራ ያልተጋባንበት ንጋት የለም ብንል ማጋነን አይሆንም። በመላው ዓለም ተፈጥሮ የቁጣ አብዮትን አስነስቷል። ታዲያ ይህ የመጨረሻው ዘመን ይሆን ስንል ራሳችንን እንጠይቃለን። እግዚአብሔር ባንድም በሌላም መልኩ ሲገስጸን ሲያስተምረን ቆይቷል። ውቅያኖሶች ፈልተዋል። በረዶች ቀልጠዋል። ሰደድ እሳት በልቶናል። የመሬት ርዕደትም ከተማን ነበራል አድርጓል ገዳዩ ንፋስና የመሬት መንቀጥቀጥ ብዙዎችን ውጧል። ምድረ በዳ ለምልሟል፣ ለምለሙ ደግሞ ምድረ በዳ ሆኗል። ነገር ግን የሰው ልጆች እስከ ፍጻሜው ደቂቃ ድረስ ኃጢአትን እየሰራን ነው። በትላንትናው ዕለት ደግሞ ተረኛዋ ሀገር ታይዋን ስትናጥ አድራለች። ታይዋን በፓስፊክ ውቅያኖስ ጠርዝ ላይ ያለች ደሴት ነች። እንደ ሌሎቹ ሀገራት በ2025 ለእርሷም እጣ ክፍሉ አይመስልም። ታይዋን መሬት ክርታታለች። ምድር እንደ ግዙፍ እንስሳ ከተማዋን ልትውጥ የተዘጋጀች መስላለች። ፎቆች እንደ ቄጠማ ሲውለበለቡ ታይተዋል። መንገዶች ተሰነጣጥቀዋል፣ ልቦችም በፍርሃት ረደዋል። እነዚህ የዓለማችን ዘግናኝ ቁጣዎች የተፈጥሮ ክስተቶች ብቻ አልነበሩም፣ እንደ ማስጠንቀቂያ ደወል፣ እንደ ታላቅ የጩኸት ጥሪ እንጂ። ምድር እየተናገረች ነው። እኛ ግን እየሰማን አይደለም። 2025 የፈረንጆቹ አዲስ ዘመን እንደ ሁልጊዜውም አሸብርቆና ተንቆጥቁጦ አልተቀበላቸውም። በ2025 ዓለም የእኛን ሀገር ጨምሮ በመቅሰፍት የተከበበበት ጊዜ ነው። ከአውሮፓ እስከ እስያ ከአፍሪካ እስከ አሜሪካ የአየር ንብረት መዛባት፣ የእሳተ ገሞራ ፍንዳታ፣ የባህር ማዕበሎች፣ የመሬት መንቀጥቀጥ፣ ዘግናኝ ጎርፍና በረዶ ዓለምን እንዳረጀ ሸራ ቀዳደዋታል። እነዚህ ክስተቶች የተፈጥሮ ክስተቶች ብቻም አይደሉም፣ ለሰው ልጆች መመልከቻ መስታወት ናቸው። የሰው ልጅ ከኃጢአቱ ከመተላለፉ ባሻገር ዛፍ በመቁረጥ ውቅያኖሶቹን በመበከል ቴክኖሎጂን ያላግባብ በመጠቀም ተፈጥሮን ይመርዛል። ሰው የዘራውን ያንኑ ያጭዳል እንዲል ቃሉ፣ ተፈጥሮ መልስ ትሰጣለች በቁጣ እንዲሁም ደግሞ በጩኸት። ብዙዎች ይህንን ያለንበትን ዘመን የመጨረሻው ዘመን ይሉታል። ከጥንት መጽሐፍ እስከ ዘመናዊ ትንቢቶች፣ እነዚህ ምልክቶች ግልጽ ናቸው ይላሉ። የመሬት መንቀጥቀጥ፣ አውሎ ነፋስ፣ እሳተ ገሞራ፣ የሰው ልጅ ኃጢአት። ምን እያደረግን ነው ለመሆኑ? እኛ እንደ መደበኛው ቀን ከኃጢአታችን ጋር እየኖረን ኃጢአትን እንዳሮጌ ልማድ እየደጋገምን እንኖራለን ምድር ግን እየጮኸች ነው። እኛም ወደ ገደሉ ወደ ጥልቁ እየተፋጠን ነው። በታይዋን ሰሜናዊ ምስራቅ ክፍል 5.8 ማግኒቲዩድ የተመዘገበ የመሬድ ርደት ሀገሪቷን በጭንቀት ንጧታል። በታይዋን ዋና ከተማ ህንፃዎች ሲናጡ ታይቷል። በታይዋን የታየው 4.0 እስከ 5.5 ሬክተር ስኬል መካከል የመሬት ርደት ተመዝግቧል። እነዚህ ትንንሾች መንቀጥቀጦች ቢሆኑም ነገር ግን ታይዋን ለነገ ከነጎዳ እጅግ አስኪ ሁኔታ ላይ እንዳለች ዘገባዎች ያመለክታሉ። የሰሞኑን ክስተት ደግሞ በልዩነት ለመጥቀስ ከሞከርን ምናልባትም ከነዚህ ትናንሽ መንቀጥቀጦች ውስጥ አንዱ ለምሳሌ በትላንትናው ዕለት የተከሰተው ነው። መጀመሪያ የመሬት መንቀጥቀጡን ስንመለከት በፌብሩዋሪ እና ማርች በሁዋሌ አካባቢ ትንሽ መንቀጥቀጦች ተመዝግበው ነበረም። ነገር ግን እነዚህን ከ2024 ጋር ስናመሳክር ደግሞ የከበደ አይደለም። ታይዋን በፓሲፊክ ውቅያኖስ ጠርዝ ላይ ያለች ደሴት ናት። በ2025 ተከታታይ የመሬት መንቀጥቀጦች አናውጧታል። አሁን ወደ ዋና ጉዳያችን ስንገባ እነዚህ አለማችን ላይ እየተከሰቱ ያሉ የተፈጥሮ አብዮቶች የእግዚአብሔር ቁጣና ተግሳጽ ናቸው ወደ ማለቱ ደርሰናል። የእግዚአብሔር ቁጣንና ተግሳጽን ባለመስማታቸው የተፈጥሮ ቁጣ ያጠፋቸው በርካታ ሀገሮችና ህዝቦች እንዳሉ እሙን ነው። የእግዚአብሔር ቁጣና ተግሳጽን ባለመስማታቸው የተፈጥሮ ቁጣ የበላቸውን ሀገራትና ህዝቦችን ስንመለከት መጽሐፍ ቅዱስም ሲያስረዳ የእግዚአብሔር ቁጣ በተለያዩ መንገዶች ያሳያል እንደ ኖኅ ዘመ ሰዎች ስነ ምግባር በማጣታቸው በኃጢአት ተጥለቅልቀው ሲኖሩ እግዚአብሔር በጎርፍ ፍርዱን ሰጥቷል። ዘፍጥረት ምዕራፍ ስድስት ላይ ስንመለከት እግዚአብሔር ሰውን በምድር ላይ ሲፈጥር ተጸጸተ፣ ልቡ ማዘነ ይለናል። ይህ ቁጣ ከተናደደ ስሜት ጋር ብቻ ሳይሆን ከፍጡር ጋር ያለውን ግንኙነት ለማስተካከል የተነሳ የፍትህ መግለጫ ነው። ሰዶምና ገሞራን ብንመለከት እነዚህ ከተሞች በኃጢአትና በትዕቢት ተንጣው ነበረም፣ እግዚአብሔር በእሳትና በዲን ፍርዳቸውን ሰጥቷል። ዘፍጥረት ምዕራፍ 19 ቁጥር 24 እስከ 25 ስንመለከት እንዲህ ይላል፣ እግዚአብሔርም ከሰማይ በሰዶምና በገሞራ ላይ ዲንና ሳትን አዘነበም። ይህ የተፈጥሮ ቁጣ እንደ መልእክት ሆኖ የእግዚአብሔርን ቅድስና ከኃጢአት ጋር መታረቅ እንደማይችል ያሳወቀን ምዕራፍ ነው። በተመሳሳይ የእስራኤል ህዝብ በምድረ በዳ ተቀበዝባዥ ሆነም። የእግዚአብሔርን ትእዛዝ ቸል ብለው ጣዖትን አመለኩ። በዚህም ምክንያት ወደ ተስፋይቱ ምድር ሳይገቡ ለ40 ዓመታት ተቅበዝባዥነታቸው ቀጠለም። ዘሁልቅ ምዕራፍ 14 ቁጥር 34 እንዲህ ይላል በክፋታቸው ምክንያት 40 ዓመት በምድረ በዳ ተቀበዝበዙም። እነዚህ ታሪኮች ለእኛ እንደ መስታወቶቻችን ናቸው። እግዚአብሔር ፍትሐዊ ነው። ነገር ግን ቸርነቱ ሁልጊዜ ቢገኝም እርሱ ፍርድ ከማሳለፉ

ልክ እንደ ኖህ እንደ ሎጥና እንደ እስራኤል ማለት ነው። ወደ ዛሬው ዓለማችን ደግሞ ስንመጣ በየቀኑ የተፈጥሮ አደጋዎችን እንሰማለን። የመሬት መንቀጥቀጥ፣ ገዳይ አውሎ ንፋስ፣ ጎርፍ፣ የእሳት ገሞራ ፍንዳታ፣ እነዚህ ሁሉ የእግዚአብሔር ቁጣ ናቸው ወይ ብለን እንፈትሻለን። ስለምንስ አይሆኑም? ዛሬ ላይስ ምን እየሰራን ነው? ዛሬ ዓለም በስነ ምግባር ውድቀት፣ በግፍና በጦርነት በረሃብና በበሽታ ተረግማለች። እንደ መጽሐፍ ቅዱስ ትምህርት እነዚህ ነገሮች የሰው ልጅ ከእግዚአብሔር መንገድ መራቁን የሚያመለክቱ ናቸው። ሉቃስ ምዕራፍ 21 ቁጥር 11 እንዲህ ይላል፣ በየቦታው ታላላቅ መናወጦች፣ ራብና ቸነፈር ይሆናል። እነዚህም የመጨረሻው ዘመን ምልክቶች ናቸው። ነገር ግን እዚህ ጋርም አንድ ነገር መረዳት አለብን። እግዚአብሔር ቁጣውን በተፈጥሮ በኩል ሊገልጥ ይችላል። ነገር ግን ዛሬ ያለንበት ዓለም የሰው ልጅ በራሱ ላይ ያመጣቸው ችግሮችም አሉበት። የአካባቢ ብክለት፣ የጫካ መጥፋት፣ የአየር ንብረት ለውጥ፣ እነዚህ ሁሉ የሰው ልጅ የእጅ ስራ ናቸው። ኮሴ ምዕራፍ ስምንት ቁጥር ሰባት እንደተናገረው ነፋስን ዘሩ አውሎ ነፋስንም ያጭዳሉ እንዳለው አሁን ዓለማችን ካለችበት ነገር አንጻር እኛ ተስፋ መቁረጥ አለብን ወይ ተስፋ ቆርጠንስ እንቀመጥ ወይ ነው ጥያቄው፣ ጠያቄው መልሱም የሆነው በፍጹም ነው። እግዚአብሔር ፍርዱን ቢገልጥም ፍቅሩ ግን ሁልጊዜ ይበልጣል። በመጽሐፍ ቅዱስ ውስጥ እንደ ነነዌ ህዝብን እንመልከት። እነሱ በኃጢአት ላይ ሆኑ፣ ነገር ግን ንስሐ ገቡ፣ ጸለዩ፣ እግዚአብሔርም ምህረቱን ሰጣቸው። ዮናስ ምዕራፍ 3 ቁጥር 10 ን እንመልከት። እንዲህ ይላል፣ እግዚአብሔር ከክፉ መንገዳቸው እንደተመለሱ አየም ከፍርዱም ተቆጠበ። ዛሬም እኛ ተስፋለን። የተፈጥሮ አደጋዎች ቢከሰቱ ሰዎች እርስ በርስ በመረዳዳትና በመጸለይ ከእግዚአብሔር ጋር መታረቅ እንደሚችሉ እናያለን። እንደ ዮሐንስ ምዕራፍ 3 ቁጥር 16 እንደተናገረው እግዚአብሔርም ዓለምን እንኳን ወደደ፣ አንድ ልጁንም ሰጠ። የፍቅር ደግሞ እስከ ዘለዓለም ይዘልቃል። ታይዋንን ስንመለከት የተፈጥሮ ውበት ያለባት የባህል ብዝሃነትና የቴክኖሎጂ እድገት መገኛ ነች። ነገር ግን ይህች ደሴት በተደጋጋሚ በመሬት መንቀጥቀጥ የምትፈተን ሀገር ነች። ታዲያ ይህች ሀገር እንዴት ነው እንደ ተራራ በጽናት ቆማ ከነዚህ ፈተናዎች ሁሉ ተስፋና ጥንካሬን ይዛ የምትነሳው? ታይዋን በፓሲፊክ ውቅያኖስ ውስጥ በእሳት ቀለበት ተብሎ በሚጠራ አካባቢ ትገኛለች። የዓለም የምድር መንቀጥቀጦችና እሳተ ገሙራዎች መገኛ ይሏት ይገኙበታል የፊሊፒንስ ባህረ ፕሌት ና የዩራሽያ ፕሌት በእነዚህ አካባቢ ሲጋጩ የምድር ንቅናቄን ይፈጥራሉ በዚህም ምክንያት ታይዋን በየዓመቱ በሺዎች የሚቆጠሩ የመሬት መንቀጥቀጦች ያጋጥማታል አብዛኞቹ ትንንሽ ቢሆኑ አንዳንዶቹ ግን እጅግ አጥፊ ናቸው እንደ አውሮፓውያኑ የዘመን ቀመር ሚያዝያ 3 2024 በኋሊን አካባቢ 74 ሬክተር ስኬል መንቀጥቀጥ ተከስቷል ከ1999 ቺቺ መንቀጥቀጥ በኋላ እጅግ ኃይለኛ ከሆኑት መካከል መካከል አንዱ ነው። ህንፃዎች ወደ መሬት ዘንበዋል። መንገዶች ተዘግተዋል። በተራራማ አካባቢዎች የመሬት መንሸራተትም ተራራዎችን ንዷል። ይህ የመሬት መንቀጥቀጥ ቢያንስ 18 ሰዎችን ገድሎ ከ1ሺ1 መቶ በላይ ሰዎችን ያቆሰለ ክስተት ነው። ልክ የዛሬ ዓመት ማለት ነው። ነገር ግን በዚህ ፈተና መሃል የታይዋን ህዝብና መንግስት አንድ ሆነው ተነሱ የታይዋን ህዝብ ጥንካሬ እንደ ተራራ ነው ይባልላቸዋል የማይናወጥ ደግሞም የማይሰበር በ2024 የመሬት መንቀጥቀጥ ወቅት ሰዎች ከፍርስራሽ ስር የገቡትን ለማዳን በጋራ ሰሩ ጎረቤቶች ምግብና መጠለያ እርስ በርሳቸው ተጋሩ በተለይ በሁዋሊ እና በታርኮ ብሔራዊ ፓርክ አካባቢ በመንገድ መዘጋት ተጠምደው የነበሩ ተጓዦችን ለማዳን ማህበረሰቡ በፍጥነትና በስሜት ተንቀሳቅሷል ይህ የአንድነት መንፈስ የታይዋንን ልብ ያሳያል በቤተመቅደ ሶች በቤተ ክርስቲያኖች እና በማህበረሰብ ማዕከሎች ሰዎች ተሰብስበው ለተጎጆዎች በእጅጉ ከልባቸው ጸልየዋል። ለልገሳ ተሰባስበዋል። ተስፋቸውንም አጠናክረዋል። እንደ ወንዝም አብረው ፈሰዋል። እንደ ፀሐይም አብረው በርተዋል። እንደ ዛፍ እንደገና በቅለው ተነስተዋል። ይህ የሰው መንፈስ ነው። በጨለማ ጊዜያት እንኳን እንደ ብሩህ የሚያበራ መልካም መንፈስ። የታይዋን መንግስት የመሬት መንቀጥቀጥን መቋቋም በዓለም ከሚመሰገንበት ምሳሌዎች አንዱ ነው። እንደ አውሮፓውያኑ የዘመን ቀመር በ1999 በቺቺ የተከሰተው 7.7 ሬክተር ስኬል መንቀጥቀጥ ከ2400 በላይ ሰዎችን ገድሎ ከፍተኛ ውድመትን አስከትሎ ነበረ። ይህ አሰቃቂ ክስተት ታይዋንን አንቅቷል፣ መንግስቷንም ለውጧል። ዛሬ ታይዋን እጅግ ጥብቅ የሆኑ የግንባታ ደንቦች አሏት። ህንፃዎቿ እንደ ቀርከሃ ተለዋዋጭ እንዲሆኑ ተደርገው የመንቀጥቀጥ ኃይልን ይቋቋል። ሉም በትምህርት ቤቶች በስራ ቦታዎችና በማህበረሰብ ማዕከሎች የመሬት መንቀጥቀጥ ልምዶች በመደበኛነት ይካሄዳሉ። የማስጠንቀቂያ ስርዓቶች በሰከንዶች ውስጥ መልእክት ያስተላልፋሉ። ይህም ሰዎች እንዲዘጋጁ ያስችላቸዋል። በ2024 ሚያዚያ በመሬት መንቀጥቀጥ ወቅት የታይዋን መንግስት በፍጥነት ምላሽ ሰጥቷል። የነፍስ አድን ቡድኖች በሰዓታት ውስጥ ተሰማርተው ከፍርስራሽ ስር የተጠለሉትን አድነዋል። የአደጋ ጊዜ ፈንዶችም ተመድበዋል፣ መጠለያዎች ተዘጋጅተዋል፣ የህጻናት ደህንነት ፍተሻም ተካሂዷል ተካሂዷል። ይህ የታይዋን ዝግጁነት በአለም ዙሪያ እንደ ታላቅ ምሳሌ ተወስዷል። ታይዋን ከመሬት መንቀጥቀጡ በኋላ እንደ ፊኒክስ ከአመድ የምትነሳ ናት። በ2024 የመሬት መንቀጥቀጥን ተከትሎ ማህበረሰቦች እንደገና ተሰባስበው መንገዶችን፣ ቤቶችን እንደገናም ደግሞ ተስፋቸውን ገንብተዋል። ልጆች በታድሶ ትምህርት ቤቶች ፈገግ እንዲሉ አድርገዋል። ነጋዴዎችም ሱቆቻቸውን እንደገና ከፍተዋል። ይህ የታይዋን ታላቁ ተስፋ ነው። በጭጋጉ ውስጥ እንኳን እንደ ፀሐይ ብርሃን የምታገኝ ሀገር ናት። የታይዋን ህዝብና መንግስት ያሳየው ጥንካሬ ለእኛ ሁሉ ትምህርት ነው። በህይወታችን ውስጥ ያጋጠመንን ፈተና ምንም ያህል ቢከብድ፣ በአንድነት በጥበብና በተስፋ መወጣት ይቻላል። ታይዋን እንደ መልእክትም ትናገራለች። የመሬት መንቀጥቀጦች ሊከሰቱ ይችላሉም፣ ነገር ግን መንፈሳችን የማይናወጥ ነው። ታይዋን የመሬት መንቀጥቀጥ ታሪክ ብቻ ሳይሆን የጥንካሬ የአንድነትና የተስፋ ታሪክ ነች። እንደ ተራራ የቆሙ እንደ ወንዝም አብረው የሚፈሱ እንደ ፀሐይም አብረው የሚያበሩ ይህ የታይዋን ታላቁ መንፈስ ነው። የኛም መንፈስ እንዲህ ሊሆን ይገባል ይላል አለም በምሳሌነት ሲያነሳቸው። ስለዚህ ከታይዋን ምን እንማራለን? በፈተና ጊዜ እንድንተባበር፣ ተስፋችንን እንዳንለቅ፣ እንደገና ደግሞ እንድንነሳ። ይህ የታይዋን ክስተት ለእኛ ትልቅ ምሳሌ ነው።